የቀድሞ መንግስታት እንግዲህ ከአዲሱ የኢትዮጵያ ዘመናዊ ትምህርት ከምንለው ነው የሚጀምረው። በዛሬው ኮምፒውተር ቋንቋ ኮፒ ፔስት የምንለው አይነት ነገር ነው። በጣም በእኛ ትውልድ የምናውቀው ያው ማርክሲዝም ወይም ሶሻሊዝም የሚባለው ነው። ብሉ ፕሪንት ቴዎሪው ጠቅላላ የኢትዮጵያ ብቻ ሳይሆን የሰው ልጅ በሙሉ የእድገት ደረጃ ማርክሲዝም ውስጥ በተቀመጠው አይነት ነው የሚል እሳቤ ነው የመጣው። በዛ ሀሳባዊ መሰረት ለምሳሌ የኢትዮጵያ ታሪክ ራሱ እንደገና አሁን እኛ ዩኒቨርሲቲ ስንገባ የኢትዮጵያ ታሪክ ራሱ ልክ በማርክሲዝም ሞዴል ክሮኖሎጂ ተዘጋጅቶለት ከጥንታዊ ጋሪዎች፣ ከዛ ቀጥሎ ባሪያ ስርዓት፣ ከዛ ፊዳል ስርዓት፣ ከዛ ካፒታሊዝም እያለ እንደገና ነው የተጻፈው ታሪክ። ሂስትሪያችን ራሱ አሁን አክሱምን ለምሳሌ ባሪያ ስርዓት ነበር በዛ ሞዴል እንዲገባ ተደርጎ ማለት ነው። ምንድን ነው ያስከተለው? አሁን ሐቀኛ አይደለም። በቴዎሪው ምክንያት ነው ምንጣላው። በቴዎሪው ምክንያት አይ ማርክስ ይህን ለማለት ፈልጎ ነው እንጂ እንዲህ አይደለም፣ ሌኒን ያለው እንደዚህ ነው፣ ሐቀኛ ሌኒስት አይደለም፣ ሐቀኛ ማርክሲስት አይደለም፣ በላሽ ክላሽ ነህ በሚል እንደ ሃይማኖት ወስደን በሃይማኖት ምክንያት የተጣላን አይነት ነው እንጂ በምድር ላይ ባለው ሁኔታ ኢትዮጵያ ውስጥ ባለው ሁኔታ አይደለም። እንዱ ቀላል ምሳሌ ለመውሰድ ኢትዮጵያ ውስጥ ያኔ የነበረው ፋብሪካ እዚህ አቃቂ አካባቢ በጣም ጥቂት ነው ግን የላባደሩ ፓርቲ ነን የሚል በላባደርነት ወይም በፋብሪካ ሰራተኛነት እንኳን ብንቆጥር ከሀገሪቱ ሕዝብ ቁጥር አንድ ነው እንጂ አንድ ፐርሰንት፣ ሁለት ፐርሰንት በዛን ጊዜ ላለው የዛ ወኪል ፓርቲ ነኝ ተብሎ ነው ሰው የተላለቀው። ስንተላለቅ የሃይማኖቱን ጥራት በመረበሽ አይነት ነው እንጂ የአገርን ችግር በመፍታት አይደለም። ስለዚህ ከሕዝቡ ጋር ምንም ግንኙነት አልነበረውም። ሕዝቡን መወከል የሚችል አይደለም። ሕዝቡን መወከል ሳይቻል ሲቀር ደግሞ እኔ ነኝ ሀቀኛው ማርክሲስት አይ እኔ ነኝ ሌኒኒስት በሚል ቃላት ስንጥቃይ እየተካሄደ ነፍስ መጨራረስ ነው የመጣው የአገራችንን እውነታ ለትዎሪው ለማስገዛት ስንል ማለት ነው ያ ማለት ደግሞ ህዝብን ነው ሰውን ነው ሰብአዊ ፍጡርን በመደብ ከፈል ነው የሰርቶ አደሩ መደብ ወኪል ነኝ ወይም የወዛደሩ መደብ ወኪል ነኝ ወይም ላባደሩ በሚል በእነኚህ ቃላትም ትገዳደላለህ እንግዲህ በቋንቋ ምክንያት ነው ስለዚህ ያ ሞዴል አንደኛው ነው። ሁለተኛው ከዛ ቀጥሎ የመጣው ደግሞ ኢህደግ ጊዜም ከፊል ማርክሲስት ነው፣ ከፊል ደግሞ በብያኔ ላይ የተመሰረተ ነው። ከህዝቡ አሁን ለምሳሌ ሶሻል ሳይንስ ስንሰራ ዳታ ስንሰበስብ ተጨባጭ ዳታ ነው የምንሰበስበው። ከመጽሐፍ የምንመዝ ከሆነ ከእውነታ ጋር አይሄድም። ለእውነታ አልገዛ ያለውን በጉልበት በመፍጀት ነው የምናስተካክለውና አሁን ያለንበት ብጥብጥ አሁን እያነሷቸው ያሉና መንግስታት ከሌሎች ሀገራት ቀድተው ያመጧቸው እነዚህ ርዕዮተ ዓለሞች ከቀድሞም ከደርግም ከኢህአዴግም በፊት በነበሩ መንግስታትም እንደዚሁ ተቀድተው መጥተው እንደነበረ የምናውቀው ነገር በታሪክ የተማርነው ነገር ነው። ኢትዮጵያን ምን አሳጥተዋታል ማለት እንችላለን? ምክንያቱም እሳቤዎቹ ብንዘረዝራቸው ብዙ ስለሆኑ ያሳጡንን ነገሮች ትኩረት እናድርግበት ብለን ነው። በጣም ጥሩ ነው። መጀመሪያ ያሳጡን ሰላም ነው ያሳጡን። ምክንያቱም በቲዮሪ ምክንያት ነው የምንጣላው፣ ተጨባጭ ችግር መፍታት ላይ አይደለም ያተኮር ነው። በሌላ ሀሳብ ጥራት ምክንያት ስለምንከራከር ልንግባባ አንችልም። ካልተግባባን ደግሞ ልዩነታችን የምንፈታው በጉልበት ነው። እኔ ነኝ ሀቀኛው እኔ ነኝ ሀቀኛው ነው እና ያ ለጦርነቶች፣ ለግጭቶች በጣም መሰረታዊ ጉዳይ ነው። ለወደፊቱም ማሰብ ያለብን በነገራችን ላይ ሞዴሎቹ ቅድም ያልኩት በአይዲዮሎጂ መልክ ትምህርት ደረጃ እንደ ሃይማኖት የተሰጡትን ነው ለመጥቀስ የፈለግኩት ኮርሶች ውስጥ እኮ ትውልድ በዛ መቅረጽ አለብን ብለን እንደ አሳሰብ ያሰረጽነው ነው ፍረጃ ሰተው ጠላት ያመጣብንና እርስ በርስ ጠላት አድርጎን እንድንገዳደል ነው ያደረጉት። ይሄ አንዱ ነው። የመጀመሪያ ሞዴል ከነሱ በፊት ንጉሰ ነገስቱ ጊዜ የጃፓን ሞዴል ተብሎ ነው ጃፓን እንዴት ሰለጠነች የሚባል ነው። እሱም ቢሆን ተግባራዊ አልሆነም። ተግባራዊ ሳይሆን ሲቀር ጥፋቱ በደንብ አለማመንህ ነው፣ የእውነታው መለየት ሳይሆን በደንብ አለማመንህ ነው በሚል ግጭት ነው ያመጡት፣ ጦርነት ነው ያመጡት፣ ውድመት ነው ያስከተሉት። እና ይሄን ለመግለጽ ፈልጌ ነው ለምሳሌ አብራራ የነበረው ምን መማር አለብን ከነዚህ ቀደምት፣ እንግዲህ ካሳጡን በርካታ በተለይ ሰላም ላይ እድገት ላይ የራሳቸው የሆነ ከፍተኛ የሆነ አስተዋጽኦ ነበራቸው። የተፈለገውን ያክል እድገት እንዳይመጣ አድርገዋል። እና ምንድን ነው የሚያስተምሩን የሌሎች ሀገራት ተሞክሮስ አሁን ላይ ምንድን ነው የሚያሳየን የሚለውን አጠር አድርገው ደግሞ ይንገሩ እስኪ። ምንድን ነው የሚያሳየው? መጀመሪያ የራሳችንን ሀገር በትክክል ማወቅ ይፈልጋል በትክክል መግለጽ ይፈልጋል። በትክክል ማወቅ ዳይቨርሲቲ አለን ነው የምንለው። ልክ አሁን ለሶሻል ሪሰርች ስንወጣ፣ ኦፒኒየን ሪሰርች ስንወጣ ሁሉንም አካታች ነው ወይ ያገኘ ነው በምንለው መልክ የአገሪቷን ሁኔታ በትክክል መረጃ መሰብሰብ ይፈልጋል። የሕዝብ ኦፒኒየን ደግሞ መሰብሰብ ይፈልጋል። ተጨባጭ ከሆነ የተወሰነ ሰው ሳይሆን የተጨባጭ የሕዝብ እይታ መቀበል ይፈልጋል። በኋላ የምንቀርጸው ሞዴል ለህዝብ ሊረዳው ሊገነዘበው የሚችል መሆን አለበት። የሚከተለው ብቻ አይደለም፣ የሚያምነው ብቻ አይደለም። መጀመሪያ መገንዘብ የሚችለው መሆን አለበት። ሰው መገንዘብ የሚችለው ደግሞ በአካባቢው ከሚያየው ከኑሮው ጋር የተገናዘበው ነው። ኢምፕሪካል ከረንሲ ያስፈልገዋል ይባላል በፖለቲካል ሳይንስ። እና አካባቢው ህዝቡ የሚያውቀው ነገር መሆን አለበት። ከዛ በኋላ ግን ጄነራላይዝ ተደርጎ ይሄ ችግር ችግሮቻችን እነኚህ ናቸው። እውነታው ይሄ ነው። ስለዚህ መለወጥ ብንፈልገው ይሄ ነው የሚል ሞዴል ሲወጣ ያኔን ሞዴል ህዝብ እንዲቀበለውና እንዲከተለው ማድረግ መቻል አለብን። እና ትዕግስት ይፈልጋል። ከአሁን በፊት ያለንን ይሄ ከቴዎሪ ወደ ተግባር የመውረዱን ነገር ትተን ተግባርን አቀናብረን ወደ ቴዎሪ ማደግን ይፈልጋል። ከዛ በኋላ ደግሞ ሁልጊዜ ክፍት መሆን አለበት። ማለት መረጃ በመጣ ቁጥር ራስን አዳፕት የማድረግ አይነት አካሄድ ነው ሞዴሉ መሆን ያለበት። ይሄ በአገር ደረጃ በሚቀረጸው የልማት ሞዴል ብቻ ሳይሆን በየድርጅት ደረጃ በየተቋም ደረጃም ይህንን ፍሌክስብል የሆነና ኦፕን ሲስተም መሆን አለበት። ኦፕን ሲስተም ሳይሆን ሲቀር ምንድነው የሚሆነው? የሚፈነዳ ነው የሚሆነው። ክፍት ስርዓት ሆኖ ሁልጊዜ ግባት እየተቀበለ ራሱን የሚያሻሽል አይነት ሞዴል መሆን አለበት የሚል ሀሳብ ነው። መንግስት አሁን ላይ ሀገር በቀል እሳቤዎች ላይ ትኩረት አድርጓል። ስለዚህ የትኛውንም እሳቤ ወደ ሀገር ውስጥ ሲመጣም የውጭ ተሞክሮም ቢሆን በሀገር በቀል እሳቤ እንዲቃኝ ማድረግ ላይ ትኩረት አድርጎ እየሰራ ነው። ከዚህ አኳያ በፖሊሲም በኩል ሊካተቱ የሚገባቸው ሀሳቦች ምንድናቸው ብለው ያነሳሉ እርስ እንደ አጋጣሚ ቅርብ ጊዜ የወጣውን የመደመር መንግስት እኛ ቡድን ላይ ስንወያይ ነበረ። ከዛሬ ሶስት ቀን በፊት እኔ አንብቤ እያቀረብኩ ነበረ። እንግዲህ ቅድም እንዳልኩት ሀሳቡ በጣም ቆንጆ ነው። ሞዴሉ እዛ ላይ የተቀመጠ ያለ ዋና ኦፕን ሲስተም መሆኑ ላይ ነው። ፖሊሲዎቹ እንደየህብረተሰብ ክፍሉ ይለያያል፣ አዳፕት መሆን አለበት። ለምሳሌ እኔ አሁን አርብቶ አደርጋ ብዙ እመላለሳለሁ። አርብቶ አደርጋ ያለው እይታ እና ችግር ከአርብቶ አደሩ አንጻር ነው ፖሊሲው ሊረቀቅ የሚገባው። ከተሜው ደግሞ የተለየ ነው። ከአርብቶ አደር ሌላ ይሄ ሰደንተሪ አርሶ አደር አለ። ለምሳሌ እንሰት የሚያመርት አለ፣ ጤፍ የሚያመርት አለ። የተለያየ ነው ግን ያ ሁሉ አንድ ላይ በአገራዊ ሲስተም ውስጥ የሚገባው ተጨባጭ መሰረት ያለው ሁልጊዜ ኢንተራክቲቭ የሆነ ከህዝብ ጋር ከህዝብ መረጃ እየሰበሰበ እንደገና እየተሻሻለ የሚሄድ ፈጠራ የታከለበት ነው የሚለው መጽሐፉም። እኛ ይህንን እቀበላለሁ። ፖሊሲው ዋናው ነገር እውነታ ተከል መሆን አለበት፣ ሪያሊስቲክ መሆን አለበት። ከህዝብ የተነጠለ መሆን የለበትም። ህዝብ ካወቀው በኋላ የሚቀበለው ህዝብ ሳይገነዘብ የሚጫን ከሆነ የውሸት ሪፖርት ነው የሚቀርበው። የሀገራችን ትልቁ ችግር እንደሚሆን የውጭ ሞዴል ከወሰድን አልጣጣም ሲለን የውሸት ሪፖርት እናቀርባለን መቶ ፐርሰንት እንዳደግን ተደርጎ ይቆጠራል። ስለዚህ ኢንተራክቲቭ መሆን አለበት ዋና ፖሊሲው ከህዝብ ጋር ሁልጊዜ የሚፈተሽ ሞኒተር ሲደረግ ኢንፑት የሚወሰዱ በየዘርፉ ለየሰክተሩ እንደየተጨባጭ ሁኔታው እንደየማህበረሰብ ክፍሉ መሆን አለበት የሚል ነው ያለኝ እይታ። ነው አቶ ዳያሞ ዳዬ የፖለቲካ ሳይንስ ምሁር ከሐዋሳ ስቱዲዮችን በቀጥታ መስመራችን ላይ ተገኝተው ለሰጡን ሙያዊ ማብራሪያ ከልብ ነው የምናመሰግነው። ጥሩ ቀን ይሆነለት።